ሰላም ጤና ስጥልን፣ ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሌንሽ መልስ ነኝ። በቀድሚያም ክህል ላይ ዜናዎች የታካሚዎችን ደህንነት ከመጠበቅ አንጻር ሁሉንም የህብረተሰብ ክፍል ያማከለ አገልግሎት መስጠት እንደሚገባ የሐረሪ ክልል ጤና ቢሮ አስታወቀ። የታካሚዎች የደህንነት ቀን በሐረሪ ክልል በፓናል ውይይት ተከበረ። አዩብ ካዛሊ ዝርዝሩን ያቀርበዋል። የታካሚዎች የደህንነት ቀን በሐረሪ ክልል ህይወት ፋና ስፔሻላይዝድ ሆስፒታል በተለያዩ ስነስርዓቶች ተከብረዋል። የሐረሪ ክልል ጤና ቢሮ ምክትል ቢሮ ኃላፊ ዶክተር ኢማን ዜዳን በመድረኩ እንደገለጹት የታካሚዎችን ደህንነት ከመጠበቅ አንጻር ሁሉንም የህብረተሰብ ክፍል ያማከለ አገልግሎት መስጠት ይገባል ብለዋል። በተለይም ከጨቅላ ህጻናት ክትባት ጀምሮ ጽኑ ህክምና ድረስ ያለውን አገልግሎት ደህንነቱ የተጠበቀ ማድረግ እንደሚገባም ተናግረዋል። የላብራቶሪ አገልግሎት ጥራት ላይ ትኩረት በማድረግ የጤና አገልግሎት አሰጣጥ ማሻሻል ይገባልም ብለዋል። በሆስፒታል ሉ ምክትል ሜዲካል ዳይሬክተር ዶክተር አንሳር መሐመድ በበኩላቸው ጥራት ያለውን አገልግሎት ለማስፋፋት በርካታ ስራዎች እየተሰሩ እንደሚገኝ ገልጸዋል። ሁሉም የባለ ድርሻ አካላት የባለሙያዎች ደረጃ በመጠበቅ የህክምና ጥራትንና ደህንነትን ለማሻሻል ትኩረት ሰጥቶ መስራት እንደሚገባውም ጠቁመዋል። በመድረኩም የሐረሪ ክልል ጤና ቢሮ ማኔጅመንት አባላት፣ የወረዳ ጤና ጣቢያ ኃላፊዎች እንዲሁም የሆስፒታሉ አመራሮችና ባለሙያዎች ተሳትፈዋል። ሙስና እና ብልሹ አሳርን የሚጸየፍ ህብረተሰብ መገንባት ከሁሉም እንደሚጠበቅ የሐረሪ ክልል ስነ ምግባር እና ጸረ ሙስና ኮሚሽን አስታወቀ። ኮሚሽኑ ከተለያዩ የመንግስት ተቋማት ለተውጣጡ የስነ ምግባር መኮንኖች የግንዛቤ ማስጨበጫ ስልጠና ሰጥቷል። የቱራ አያና ዘገባ እንደሚከተል ይቀርባል። የሐረሪ ክልል የስነ ምግባርና የጸረ ሙስና ኮሚሽን ከተለያዩ ተቋማት የተውጣጡ የስነ መኮንኖች የሙስና ክትትልና መከላከል በተመለከተ ለሁለት ቀናት ሲሰጥ የነበረው የግንዛቤ ማስጨበጫ ስልጠና አጠናቋል። የሐረሪ ክልል የስነ ምግባርና የጸረ ሙስና ኮሚሽን ምክትል ኮሚሽነር ወሂብ በድሪ እንደገለጹት የስራ ስነ ምግባርን ለመከታተል በ54 ተቋማት የስነ ምግባር መኮንኖች ተመድበው እየሰሩ ነውም፣ ብለዋል። የስራ ስነ ምግባር ማክበርና ማህበረሰቡን በፍትሐዊነት ለማገልገል ላይ ያተኮረ ስልጠና ለሁለት ተከታታይ ቀናት እንደተሰጠም ጠቅሰዋል። ሰልጣኞች ከስልጠናው ባገኙት ግንዛቤ ያሉትን ጉርለቶች በማሻሻል እና ጥንካሬዎችን በማስቀጠል ያስፈልጋልም ብለዋል። ከዚህም በተጨማሪ የተዘረፉ የመንግስት ንብረቶችን ለማስመለስና ውጤት ለማስመዝገብ በቁርጠኝነት መታገል አስፈላጊ መሆኑንም ተናግረዋል። በተጨማሪም የስነ ምግባር ኃላፊዎች ስራቸውን በታቀደው መንገድ ማከናወን እንዳለባቸው እና ቅሬታዎችን በሙያዊ አይን ማስተናገድ አስፈላጊ መሆኑንም ተናግረዋል። ትውልድ ላይ መስራት ያስፈልጋል ያሉት ምክትል ኮሚሽነሩ በሐረሪ ክልል በሚገኙ ስልሳ ትምህርት ቤቶች ሰነዶች የፀረ ሙስና ክበብ በማቋቋም እየተሰራ መሆኑንም ተናግረዋል። የስነ ምግባር መኮንኖች ያለምንም አመንታት ሙስናን በመዋጋት ረገድ ግንባር ቀደም እንዲሆኑም አሳስበዋል። የስልጠናው ተሳታፊዎች ሙስና ሲፈጽሙ በተያዙ ሰዎች ላይ አስተማሪ እርምጃ መውሰድ እንዳለበትና ከሚመለከታቸው ባለድርሻዎች ጋር በመተባበር መስራት አስፈላጊ መሆኑንም ተናግረዋል። እንዲሁም የመንግስት ሀብቶች ለማህበረሰቡ ጥቅም ብቻ እንዲውሉ ከስራ ስነ ምግባር መኮንኖች ጋር መስራትና መተባበርም አስፈላጊ ነው ብለዋል። ተሳታፊዎቹ በተጨማሪም ሙስናን በመከላከል ረገድ ያሉትን ጉድለቶች ለመፍታት ሁሉም አካላት ለውጥ ማምጣት በትውልዱ ላይ መስራት እንዳለባቸውም ጠቅሰዋል። በክትትል ወቅት መረጃ አለመስጠት ችግሮች እያጋጠሟቸው መሆኑን ገልጸው ማህበረሰቡ ይህንን ተረድቶ ከጎናቸው መቆምና አስፈላጊውን ትብብር ማድረግ እንዳለባቸውም አክለዋል። በስልጠናው ሙስና እንዴት መቆጣጠርና መከላከል እንደሚቻል ግንዛቤ እንዳገኙና ወደፊትም ለመከላከል ዝግጁ መሆናቸውንም ተናግረዋል። የሐረሪ ክልል ትምህርት ቢሮ የሴት ተማሪዎችን ውጤታማነትና ተሳትፎ ለማሳደግ ውጤታማ ስራ እየሰራ መሆኑን አስታወቀ። ቢሮ የሴቶችን ተሳትፎ ለማሳደግ እና በሴቶች ላይ የሚደርሰውን ጥቃት ለመከላከል በሚረዱ ጉዳዮች ላይ ስልጠና ሰጥቷል። ለሚረድን ሙክታር ዘገባ ሄኖ ግርማ የሐረሪ ክልል ትምህርት ቢሮ የሴቶችን ተሳትፎ ለማሳደግና በሴቶች ላይ የሚደርሰውን ጥቃት ለመከላከል በሚረዱ ጉዳዮች ላይ ለባድርሻ አካላት ስልጠና ሰጥተዋል። በቢሮ የሴቶች ህጻናትና የወጣቶች ጉዳይ ዳይሬክተሮች ዳይሬክተር ወይዘሮ ሳዳ ማህመድ እንደገለጹት ሴት ተማሪዎችን በትምህርት ዘርፉ ስኬታማ እንዲሆኑ እየተሰሩ መሆኑን ተናግረዋል። የስልጠናው ዓላማም በተለያዩ ምክንያቶች በሴት ተማሪዎች ላይ የሚደርሰውን ጉዳት ለመከላከል ያለመ ነው ብለዋል። ዋናው አላማ ምንድን ነው? ተማሪዎች በተለያዩ ጥቃት ምክንያት በተለያዩ የስራ ጫና ምክንያት ከትምህርት ቤት እንዳያረፍዱ፣ እንዳይቀሩ፣ እንዳያቋርጡና የተሻለ ስነ ምግባር እና የተማሪ ውጤታቸው የተሻሻለ እንዲሆን ነው። እንግዲህ ዋናው አላማ በትምህርት ቤት ውስጥ ልጆቹ የተመዘገቡ ተማሪዎች በአጠቃላይ ትምህርታቸውን የሚያጠናቅቁበትን ስነ ዘዴም ጭምር ነው ይሄ ስልጠና ሚሰጠው ማለት ነው። ቢሮ በሴቶች ላይ የሚደርሰውን ጾታን መሰረት ያደረጉ ጥቃቶችና ትምህርታቸውን እንዲያቋርጡ የሚያደርጉ ችግሮችን ለመፍታት ከሚመለከታቸው አካላት ጋር በመተባበር እየሰራ መሆኑንም አብራርተዋል። እንግዲህ አሁን ከዚህ ስልጠና የምንጠብቀው እንደ ትምህርት ቢሮ እንደኛ ዳይሬክቶሬትም ሴት ተማሪዎች አሉ። እንግዲህ ባለፈው በዳታ አነሳ ነው፣ በጣም ብዙ ሴት ተማሪዎች አሉ። የአስራ ሁለተኛ ክፍል ተፈታኝ ተማሪዎች አሉን። የስድስተኛ ክፍል እና የስምንተኛ ክፍል የአገር አቀፍና ክልል አቀፍ ፈተናዎች አሉ ማለት ነው። እነዚህም ፈተናዎች የተመዘገበው ተማሪ በአጠቃላይ እንዲያጠናቅቅ ነው የምንፈልገው። እነሱ ብቻ ነው። ከኬጂ የጀመርናቸው ተማሪዎች የስድስት አመት ተማሪዎች በ2019 በአጠቃላይ ያስተማርናቸው ተማሪዎች ሰባት አመት ሲሞላቸው አንደኛ ክፍል እንዲገቡ እንፈልጋለን። እንደገና ደግሞ ሁሉም ተማሪዎች በየክፍሉ ያሉት ዘንድሮ የተመዘገቡት ተማሪዎች በአጠቃላይ በተሻለ ውጤት ከ50ና ከ50 በላይ አምተው ከክፍል ክፍል እንዲሸጋገሩልን እንፈልጋለን። ከዛ በተረፈ ደግሞ ክልላዊ ፈተናዎች አሉ፣ ስድስተኛ ክፍልና ስምንተኛ ክፍል። ይህን ደግሞ የሚጠበቀውን ያህል ውጤት አምተው እንዲያልፉ እንፈልጋለን ማለት ነው። በስልጠናው ላይ የተሳተፉ በበኩላቸው ተማሪዎች ከትምህርት ገበታቸው እንዳይቀሩ ለመከላከል ስልጠናው ወሳኝ ሚና እንደሚጫወት ተናግረዋል። በሴቶች ላይ የሚደርሰውን ጥቃት ለመከላከል ከትምህርት ቢሮ ከፖሊስ ኮሚሽንና ከሁሉም ከሚመለከታቸው አካላት ጋር በቅንይት እየተሰራ መሆኑም ተገልጿል። በስልጠናው ላይና ሌሎች ባደርሻ አካላት ተሳትፈዋል። የልማት ትሩፋትን ለማሳደግ የግብአት አቅርቦት ላይ በትኩረት እየተሰራ መሆኑን የሐረሪ ክልል ግብርና ልማት ቢሮ አስታወቀ። የምርጥ ዘር እና የመኖ አቅርቦት ችግርን ለመቅረፍ የአቅርቦት ማዕከል አቋቁሞ ተደራሽ እያደረገ እንደሚገኝ ተጠቁማል። ገዛኝ አራጌ ተጨማሪ አለው። የምግብ ሉዓላዊነትን ለማረጋገጥ ምርትና ምርታማነትን ከማሳደግ ባሻገር የልማት ትሩፋትን በማስፋፋት የተመጣጠነ የምግብ ስርዓትን ለመተግበር እንደ ሀገር ትኩረት ተሰጥቶ እየተሰራ ይገኛል። ሐረሪ ክልል ግብርና ልማት ቢሮ የእንስሳት መኖ ባለሙያ አቶ መሐመድ አብዲ እንደገለጹት የእንስሳት ተዋጽኦ ምርቶችና የልማት ትሩፋቶችን በብዛት ለማምረት በዋነኝነት የመኖ አቅርቦት ላይ በትኩረት እየተሰራ መሆኑን ጠቁመዋልግባ የተሰራ ይሄ ተዋጽኦ የምንላቸው ማርና፣ እንቁላል፣ ወተት እነዚህ በጣም ይወርዳሉ። እዚህ ላይ ትኩረት ሰጥቶ በጥራት በብዛት እዚህ ላይ በደንብ መስራት ይፈልጋል። ስለዚህ ብዛት ብቻ ላይ ሳይሆን ጥራት ላይ መስራት አለብን። መኖ አሁን ያለበት ደረጃ እንዳላለን ክልል አሪፍ ደረጃ ላይ በተለይም ሀገራችን በእንስሳ ብዛት ቀዳሚ ብትሆንም ጥራት ላይ ክፍተቶች ይታያሉ። ይህንንም ለመቅረፍ መንግስት የዝርያ ማሻሻያና መኖ አቅርቦት ላይ ውጤታማ ተግባር እያከናወነ መሆኑን አክለዋል። ከዚህ ቀደም ከኅብረተሰቡ የሚነሱ የመኖ አቅርቦት ችግሮችና ከፍተኛ ወጪዎችን ለማስቀረት እንደ ክልል የማቀነባበሪያ ስራዎች መሰራት መጀመሩን ጠቁመዋል። ከሌላ አካባቢ ከሚመጡ ምርቶች እዚሁ እንዲመረት በማድረግ ከተጨማሪ ወጪ መዳናቸውንና ከክልሉ አልፎ ለአጎራባች ክልሎችም እየ የተጠቀሙ መሆኑንም አስረድተዋል። ለምሳሌ የተሰሩ ስራዎች አሉ። መኖን መካናይዝድ ለማድረግ ድሮ ከአዲስ አበባና አዲስ አበባ ዙሪያ ሲመጡ የነበሩትን መኖ እዚሁ ለማስቀረት የዋጋ ንረትም ስላለ ህብረተሰቡ የህብረተሰቡን ሸክም ለማውረድ ለማቃለል ከዚህ በፊት ሲያነሳቸው የመኖ ችግር አለብኝ ብሎ ሲያነሳቸው መንግስት ስለነበረ ህብረተሰቡ እሱን ለማስቀረት አመራሮቻችን ትኩረት ሰጥቶ መኖ ላይ መስራት አለብን ብሎ መኖ የሰባ ሰባ ፐርሰንት ስለሚይዝ ቶታል ፖስቱ፣ ከቶታል ፖስቱ ሰባ ፐርሰንቱን ስለሚይዝ ማሽኑን ምናምን ማሽን ገዝተው እዚህ ኬላ የሚባል ቦታ አለ። መኖ ማቀነባበሪያ ማሽን ትልቅ ነው። የከብቱንም ማቀነባበር የሚችል የዶሮ መኖን ማቀነባበር የሚችል ማሽን ትልቅ ሆሪዘንታል አኒማል ፊት ፕሮሰሲንግ ፕላንት የሚባል ማሽን ትልቅ ማሽን አስገብተው ስራ ጀምሮ እስካሁን ስራ ተጀመረ ወደ ሶስት ወሩ ነው። ምርጥ ዝርያዎችና መኖ በአግባቡ ተደራሽ እንዲሆኑ ሞዴል አርሶ አደሮችና አርብቶ አደሮችን በማደራጀት እየተሰራ እንደሆነም አብራርተዋል። የክልሉ ግብርና ልማት ቢሮ ከአቅርቦት ባሻገር ባለሙያ መድቦ ክትትልና ድጋፍ እያደረገ መሆኑን አክለው ገልጸዋል። በክልሉ የወባ ስርጭትን ለመከላከል ህብረተሰቡ የሚሰጠውን ግንዛቤ ተግባራዊ ሊያደርግ እንደሚገባ የሐረሪ ክልል ጤና ቢሮ አስታወቀም። ወቅቱን ጠብቆ የሚከሰቱ ተላላፊ በሽታዎችን ህብረተሰቡ ሊከላከል እንደሚገባም አስታውቋል። አብስራ ሰገድ ወባ በወባ ትንኝ አማካኝነት የሚከሰት ከሳራ በታች ባሉ ሀገራት በስፋት የሚስተዋል ገዳይ በሽታ መሆኑ ይታወቃል። ከክረምት ዝናብ በኋላ ባለው ጊዜ የወባ መራቢያ ጊዜ ስለሆነ አስቀድሞ የመከላከል ስራ ካልተሰራ የስርጭት መጠኑ ይጨምራል። ባህረሪ ክልል ጤና ቢሮ የወባ በሽታ መከላከልና መቆጣጠር አስተባባሪ አቶ አብዲ አልይ አንድ የወባ ትንኝ አመቺ ሁኔታን ካገኘች እስከ ሁለት መቶ እንቁላል ልትጥል ስለምትችል ለወባ መራቢያ አመቺ የሆኑ ቦታዎች ማጥፋት መቻል አለብን ሲሉ ተናግረዋል። ከጥቅምት እስከ ታህሳስ ድረስ ያሉት ወራቶች የወባ በሽታ በስፋት ከሚሰራጭበትና የወባ ትንኝ የምትራባበት በመሆኑ ህብረተሰቡ ጥንቃቄ ሊያደርግ ይገባልን ብለዋል። የግንዛቤ ስራዎች በተለያዩ ጊዜ በሁሉም ወረዳዎች ሲሰጥ በመቆየቱ እንደ ክልል አለፉት አመታት ምንም አይነት ሞት አልተመዘገበምን ብለዋል። በዋናነት እንግዲህ የበልግ ዝናብንና የክረምት ዝናብን ተከትሎ ወባ ይነሳል፣ ይጨምራል። እነዚህ የታቁር ከዚህ ጋር ተያይዞ እንግዲህ ህብረተሰቡ እንዳይጎዳ እንዳይጠቃ የተያዙ የህብረተሰብ ክፍል ቢኖሩም የማስተማር ስራዎችን ከሚዲያ ጋር ተያይዞ ከሐረሪ ቲቪ ከብዙሃን መገናኛ ከተለያዩ የትምህርት ቤት ሚኒ ሚዲያን በመጠቀም የቤት ለቤት የጤና ኤክስቴንሽን ማስተማር የተለያዩ ቦታዎችን በመጠቀም መልእክት እናስተላልፋለን። ሌላው እንግዲህ ከዚህ ጋር ተያይዞ የተኙዋዎች የታቁዋዎች ካሉ ማከም እነዚህ ኬሚካሎች አሉ። ከጤና ሚኒስቴር ጋር ተቀናጅተን እነዛን የማከም መረጃን የመለየት በየሳምንቱ ደግሞ የታመመውን የተያያዘውን የህብረተሰብ ገቢ መረጃን እስከ መንደር እስከ አባወራ እስከ ስም ድረስ ተከታትለን የቤት ለቤት ምርመራ እናካሂዳለን ማለት ነው። በክልሉ በሚገኙ ሁሉም ወረዳዎች የወባ ስርጭት መኖሩን የገለጹት አቶ አብዲ አልዬ በዋነኝነት ግን ኤረር ወልዲያ፣ በሶፊ ወረዳ እና በድሬ ጠያራ ወረዳ ለልማት በሚቀመጡ የተከማቸ ውሃ አማካኝነት ከፍተኛ የወባ ስርጭት መኖሩን ገልጸዋል። ክልላችን ውስጥ ትኩረት የምንሰጥባቸው ወረዳዎች አሉ። ወባ የጨመረባቸው በተለይ ግንባር ቀደም የሆኑ በተለይ ኤረር ከኤረርም ኤረር ወልዲያ ቀበሌ ነው። ሶፊ ወረዳ ከሶፊ ወረዳም ወደ አራት ቀበሌ ሶስት ቀበሌ አካባቢ ሀረዌ ቀበሌ አውመር ቀበሌ ያን ወደ ደከራ አካባቢ ሶፊ ላይ እንደነዚህ ትኩረት ሰተን እየሰራንበት ያሉ ቀበሌዎች ናቸው። ከድሬ ጠያራ ከገጠሩ ማለቴ ነው ሚያይ ቀበሌና ሱቁን ላይ ነው ፎከስ ሰተን የምንሰራው። ድሬ ጠያራ ላይ ወደ ስድስት ቀበሌዎች አሉ። ከስድስቱ ሁለቱ ላይ ትኩረት እንሰጣለን። በወባ በሽታ የተጋለጠ አንድ ሰው ለወባ የሚታዘዝን መድኃኒት የማቋረጥና ተሽሎኛል በማለት መድኃኒት መውሰድ ማቆም በሽታው ከጊዜ በኋላ ራሱን አድሶ የሚነሳ ስለሆነ መድኃኒት በአግባቡ መጨረስ ግዴታ ነውም ብለዋል። በሽታውን ለመከላከል የሕብረተሰቡን ግንዛቤ በማሳደግና ለጤና ባለሙያው የተለያዩ ስልጠናዎች በመስጠት ስራዎች እየተከናወኑ መሆኑን አክለዋል። ሕብረተሰቡ ለወባ ትንኝ መራቢያ ሊሆኑ የሚችሉ ረግራጋማ ቦታዎችና የተጠራቀሙ ፈሳሾችን በማስወገድ ከበሽታው ራሳቸውን እንዲጠብ የቁም መልእክት አስተላልፈዋል። Alfaal ክብራን ተመልካቾች ከሀይ ቴሌቪዥን ዜናዎቻችን እንደቀጥሉ ናቸው ወደ ሀገር አቀፍ ዘገባዎች ተሸጋግረናል። የኢትዮጵያ የባህር በር ባለቤት መሆን ብልጽግና ለማረጋገጥ እየተደረገ ላለው እንቅስቃሴ ወሳኝ ነው አሉ አምባሳደር ጀማል በከር። በሌላ ዜና ሉሲና ሰላም በቼክ ሪፐብሊክ ፕራግ ሙዚየም የነበራቸውን ቆይታ አጠናቀው አዲስ አበባ ገብተዋል። እኝና መሰል ሀገር አቀፍ ዘገባዎችን ምስክር ለማ እንደሚከተሉ ታቀርባቸዋለች። የኢትዮጵያ የባህር በር ባለቤት መሆን ብልጽግናን ለማረጋገጥ እየተደረገ ላለው እንቅስቃሴ ወሳኝ ነው ሲሉ አምባሳደር ዶክተር ጀማል በከር ተናገሩ። አምባሳደር ዶክተር ጀማል እንዳሉት ከሰላሳ ዓመት በፊት ኢትዮጵያን ለማዳከም በሚፈልጉ የውስጥና ውጪ ኃይሎች ሴራ ሀገሪቱን የባህር በር አታለች። በወቅቱ የተፈጠረውን ስህተት ለማስተካከል ኢትዮጵያ እያቀረበች ያለው የባህር በር ጥያቄ ህጋዊ፣ ታሪካዊ ና ተፈጥሯዊ መብቷን ለማስከበር ያነሳችው እንደሆነ አመላክተዋል። የተባበሩት መንግስታት የባህር አጠቃቀም ስምምነት የኢትዮጵያን የባህር በር ጥያቄ እንደሚደግፍ ገልጸው ሀገራት ያላቸው ጂኦግራፊያዊ አቀማመጥ እጣፋንታቸውን ሊወስን እንደሚገባ ና የባህር በር ተጠያቂ መሆን የመብት ጉዳይ እንደሆነ አስረድተዋል ኢትዮጵያ የባህር በር ባለቤት አለመሆኗ ሸቀጦችን ለማስገባት ና ለማስወጣት በምታደርገው እንቅስቃሴ ወጪው በከፍተኛ ደረጃ እንዲጨምር በማድረግ እድገቷ ላይ አሉታዊ ሚና እንደሚጫወት አንስተው ኢንቨስተሮች በኢትዮጵያ መዋለ ንዋያቸውን ለማፍሰስ እንደ ችግር የሚያነሱት ጉዳይ መሆኑን ጠቁሟል ተጠቅመዋል የባህር በር ማግኘት የቀጠናውን ሰላምና ደህንነት በማስጠበቅ የአካባቢውን ሀገር ብሎም ዓለም አቀፉን ማህበረሰብ ተጠቃሚ ያደርጋልም ነው ያሉት። ኢትዮጵያ የቀረበችውን በሰላማዊ ሰጥቶ መቀበል መርህ ባህር በር የማግኘት ጥያቄ አሁን ላይ በዓለም አቀፉ ማህበረሰብ ዘንድ እየታወቀ የመጣ አጀንዳ በመሆኑ በርካታ ሀገራት እየደገፉት መምጣታቸውን ተናግረዋል። በመሆኑም ከጎረቤት ሀገራት ጋር የተጀመሩ ስራዎችን አጠናክሮ መቀጠል እንደሚገባና ታላቁ የኢትዮጵያ ህዳሴ ግድብን በህብረት እንዳሳካ ነው ሁሉ የባህር በር ጉ ጉዳዩንም ለማሳካት ሁሉንም የድርሻውን ሊወጣ ይገባል ብለዋል። ሉሲና ሰላም በቼክ ሪፐብሊክ ፕራግ ሙዚየም የነበራቸውን ቆይታ አጠናቀው ዛሬ አዲስ አበባ ገብተዋል። በቆይታቸውም ከመላው አውሮፓ በጎረፉ ቱሪስቶች የተጎበኙ ሲሆን የኢትዮጵያ የሰውን ዘር መገኛነት በማሳየትና የጥንታዊ ስልጣኔ ባለቤትነት በዓለም አደባባይ በማስተዋወቅ የኢትዮጵያ ገጽታ ከፍ የማድረግ ሚናን በላቀ ሁኔታ መወጣታቸውን የቱሪዝም ሚኒስቴር አስታውቋል። የሉሲና ሰላም ከብራክ ወደ አዲስ አበባ ጉዞ በቅርስ ጥበቃ ባለስልጣን ዋና ዳይሬክተር አበባ እያሌው የተ የተመራ ሲሆን በኢትዮጵያ የቼክ አምባሳደርን ጨምሮ በፕራግ ሙዚየም አመራሮችና የሀገሪቱ ከፍተኛ የስራ ኃላፊዎችም ታጅበዋል። በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ በመገኘት የቱሪዝም ሚኒስቴር ሚኒስትር ዴኤታ ስለሺ ግርማና የሚኒስትሩ ከፍተኛ የስራ ኃላፊዎች አቀባበል አድርገውላቸዋል። መንግስት በሰጠው ልዩ ትኩረት በአዋሽ ብሔራዊ ፓርክ በልቅ ግጦሽና በሌሎች ህገወጥ ተግባራት ሊከሰቱ የነበሩ ችግሮችን መቀነሳቸውን የፓርኩ ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አደም መሐመድ ፓርኩ ለህገወጥ ግጦሽ፣ ብርቅዬ እንስሳቱም ለህገወጥ አድንና የሚመገቡት እጽዋት የማጣት አደጋ እያጋጠመ እንደነበር አስታውሰዋል። መንግስት በሰጠው ልዩ ትኩረት በፓርኩ የሚገኙ ብርቅዬ የዱር እንስሳት ማራቢያና መኖሪያ ከሰው ብሎም ከቤት እንስሳ ንክኪ ነፃ እንዲሆን የፓርኩ ምስራቅ ወርቃዊ እንዲሁም ምዕራባዊ ክፍል በሽቦ መታጠሩን አንስተዋል። በተመሳሳይ 50 ኪሎ ሜትር የሚሸፍን ለቁጥጥር ስራ የሚያገለግል መንገድ መሰራቱን ጠቅሰዋል። የአጥሩ መታጠር የፓርኩን ህልውና ጠብቋል ያሉት ኃላፊው ለአብነትም ሕገ ወጥ አደን፣ የቤት እንስሳት ጫና፣ የደን ጭፍጨፋ፣ የሳር አጨዳ እንዲሁም ልቅ ግጦሽ መቀነሱን አረጋግጠዋል። በተጨማሪም ቀደም ሲል በፓርኩ ላይ በሚደርስ ጫና ምክንያት ከፓርኩ እየሸሹ የነበሩ ብርቅዬ የዱር እንስሳት አሁን ተረጋግተው በመኖር ቁጥራቸውም እንዲ እንዲጨምር ማስቻሉ ነው ያመላከቱት። በኦሮሚያ ክልል በ2018 በጀት ዓመት የቡና ምርትና ምርታማነትን ለማሳደግ በተከናወኑ ስራዎች ከ16 ሚሊየን ኩንታል በላይ ምርት ይገኛል ተብሎ ይጠበቃል አለ የክልሉ ግብርና ቢሮ። የቢሮው ምክትል ኃላፊ መሐመድ ሳኔ አሚን እንደገለጹት ባለፉት ዓመታት የቡና ምርትና ምርታማነትን እንዲሁም ጥራትን በማሳደግ ረገድ አበረታች ውጤት ተገኝቷል። አዳዲስ የቡና ኢኒሼቲቮችን በማስተዋወቅ ምርምሮችን በማስፋት የተለያዩ ቴክኖሎጂዎችን በመጠቀምና ዘመናዊ አሰራሮችን በመተግበር በርካታ ስራዎች ተከናውነዋል ተጠቅሟል ብለዋል። በዚህም በክልሉ የቡና ምርት በእጥፍ እንደጨመረ አመላክቷል። በበጀት ዓመቱ ከ16 ሚሊዮን ኩንታል በላይ ቡና ይመረታል ተብሎ እንደሚጠበቅ ጠቅሰው በምርት አሰባሰብ ሂደት የአርሶ አደሩን ግንዛቤ በማሳደግ ጥራቱን የጠበቀ ቡና ለገበያ ለማቅረብ እየተሰራ መሆኑን ጠቁመዋል። የዘርፉን ምርትና ምርታማነት ከማሳደግ ባሻገር ለጥራት ትኩረት በመስጠት በተሰሩት ስራዎች በክልሉ ተመርቶ ለውጭ ገበያ የሚቀርበው ቡና መጠን በከፍተኛ ደረጃ መጨመሩን ተናግረዋል። ከውጭ ወዳገኘናቸው ዘገባዎች ስናልፍ የሱዳን ቁልፍ ከተማ በፍጥኖ ደራሽ ኃይሎች ከወደቀች በኋላ የጅምላ ግድያ ተፈጽሟል የሚል ፍርሃት መንገሱ ተነገረ። በዳርፉር ክልል የምትገኘው ኤልፋሸር በፍጥኖ ደራሽ ኃይሎች መውደቋ በሱዳን የእርስ በርስ ጦርነት ውስጥ ወሳኝ ምዕራፍ መሆኑ ተነግሯል። ዘገባው የቢቢሲ ነው፣ እንደሚከተሉ ይቀርባል በሱዳን ቁልፍ የሆነችው ከተማ ኤልፋሸር በፈጥኖ ደራሽ ኃይሉ ቁጥጥር ስር ከዋለች በኋላ የጅምላ ግድያ ይጨምራል የሚል ፍርሃት ተቀስቅሷል። የሱዳን መከላከያ አዛዥ አብዱል ፈታህ አልቡርሃን ሰኞ ምሽት ባደረጉት ንግግር ጦራቸው ስልታዊ ውድመትንና የንጹሓንን መገደል ተከትሎ እንዲወጣ ማዘዛቸውን ተናግረዋል። የተባበሩት መንግስታት በበኩሉ የጅምላ ግድያ ስለመኖሩ በተጨባጭ መረጃዎች አሉ ያለ ሲሆን የየል ዩኒቨርሲቲ በበኩሉ የሳተላይት ምስሎችን በመጥቀስ በጅምላ የተገደሉ ሰዎች አስክሬን ክምር ይታያል ብሏል። የፈጥኖ ደራሽ ጦሩ ሰላማዊ ዜጎችንና አረብ ያልሆኑ ቡድኖች ላይ ግድያዎችን መፈጸሙን የሚገልጽ ማስረጃ በተባበሩት መንግስታት የሰብአዊ መብቶች ድርጅት ቢቀርብም አስተባብለዋል። በዳርፉር ክልል የምትገኘው ኤልፋሸር በፈጥኖ ደራሽ ኃይሉ እጅ መውደቋ በሱዳን የእርስ በርስ ጦርነት ውስጥ ወሳኝ ምዕራፍ መሆኑን ተናግሯል። እንደ አቆጣጠር አጣጠር በ2023 የተጀመረው የሱዳን የእርስ በርስ ጦርነት ለሺዎች ህይወት መጥፋት ምክንያት ሲሆን፣ 12 ሚሊዮን የሚጠጉ ሰዎች ከቀያቸው አፈናቅሏል። የፍጥኖ ደራሹ ተዋጊዎች ኤልፋሸርን ለ18 ወራት ያክል በከበባ ውስጥ አቆይተው በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች እንዳይንቀሳቀሱ በማድረግ የረሃብ ቀውስ እንዲከሰት አድርገዋል። የየል ዩኒቨርሲቲ ሂዩማኒቴሪያን ሪሰርች ላብ ለቢቢሲ እንደተናገረው ከተማዋ በአማጸያኑ እጅ ከገባችበት ጊዜ አንስቶ የሳተላይት ምስሎች በጅምላ የተገደሉ ሰዎች ክምር ወይም በከተማዋ ዙሪያ የተቃጠረው አጥር አምልጠው ለመውጣት ሲሉ በአልሞ ተኳሾች የተመቱ ሰዎች አስክሬን ያሳያል ብሏል። የምርምር ቡድኑ ዳይሬክተር በኤክስ ገጻቸው ላይ በሳተላይት ምስሉ ላይ ደም እንደ ውሃ ሲፈስ ማየታቸው ድንጋጤ እንደፈጠረባቸው ጽፈዋል። ናትናኤል ሬይመንድ ግድያው የሚፈጸምበት ፍጥነት መጠንና ጭካኔ ባለፉት 25 አመታት ስራይን ስሰራ ካየሁት ሁሉ የከፋው ነው ብለዋል። በተመሳሳይም በሱዳን የመንግስታቱ ድርጅት የሰብአዊ ጉዳዮች ቡድን በጅምላ ግድያ እንዲሁም ለማምለጥ በሚሞክሩ ሰላማዊ ሰዎች ላይ በሚፈጸሙ ጥቃቶች ደፈራዎችና ቤት ለቤት አሰሳዎች መረበሹን አስታውቋል። ከሱዳን ጦር ጎን የተሰለፉ የዳርፉር ታጣቂ ቡድኖች ጥምረት ከተማዋ በፈጥኖ ደራሽ ኃይሉ እጅ ከወደቀች በኋላ ሁለት ሺ ሰላማዊ ሰዎች መገደላቸውን ተናግረዋል። ይህ መረጃ ከገለልተኛ ወገን አልተጠራም። ከኤልፋሸር አምልጦ የወጣ አንድ ግለሰብ ለቢቢሲ በከተማዋ የቀሩ ቤተሰቦቹን ማግኘት ባለመቻሉ ፍርሀትና ተስፋ መቁረጥ እየተሰማው መሆኑን ተናግረዋል። ሌላ ግለሰብ ደግሞ በርካታ የቤተሰቦቹ አባላት መገደላቸውን ገልጾ የፈጥኖ ደራሽ ኃይሉ አካባቢውን ከተቆጣጠረ በኋላ የስልክ መስመሮች መቋረጣቸው የስልክ መስመሮች በመቋረጣቸው በህይወት የቀሩ የቤተሰብ አባላቱን ማግኘት አለመቻሉን ገልጿል። አንድ ቦታ ሰብስበው ገደሏቸው። አሁን በህይወት የተረፉት በምን ሁኔታ ውስጥ እንደሚሆኑ ማወቅ አልቻልንም ሲልም ተናግሯል። እስራኤል ሐማስ የተኩስ አቁም ስምምነቱን ጥሷል ስትል ከወነጀለች በኋላ በፈጸመችው ጥቃት በርካቶች ተገደሉ። ሃማስ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ ለተኩስ አቁሙ አሁንም ተገዢ መሆኑን አስታውቋል። ለቢቢሲ ዘገባ ባህር ጠንክር እስራኤል ሐማስ ስምምነት የተደረሰበትን የተኩስ አቁም ጥሷል በሚል በፈጸመችው ተከታታይ የአየር ድብደባ ቢያንስ 33 ፍልስጤማውያን መገደላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲና ሆስፒታል ምንጮች ገለጹም። እስራኤል መከላከያ ሚኒስቴር ሐማስ ማክሰኞ ዕለት የእስራኤል ወታደሮች አጥቅቷል ሲል ወንጅሏል። ከዚህ ባሻገርም የታጋቾች አስክሬን ሲመለስ ጥሰት ተፈጽሟል ብሏል። ሐማስ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ ለተኩስ አቁም አሁንም ተገዥ መሆኑን አስታውቋል። የአሜሪካው ፕሬዝዳንት የተኩስ አቁም ስምምነቱ ምንም ነገር አደጋ ላይ አይጥለውም ያሉ ቢሆንም እስራኤል ወታደሮቿ ኢላማ ተደርገው ጥቃት ከተፈጸመባቸው ምላሽ መስጠት አለባት ሲሉ መናገራቸው ይታወሳል። እስራኤል ማክሰኞ ዕለት በፈጸመችው የአየር ድብደባም በጋዛ ከተማ በኢትላህያ፣ አልቡሩጂ፣ ኑስራትና ካንዩኒስ የሚገኙ ቤቶች ትምህርት ቤቶችና የመኖሪያ ህንፃዎች ጥቃት ደርሶባቸዋል። የጋዛ ሲቪል መከላከያ ኤጀንሲም ቃል አቀባይ ለቢቢሲ እንደተናገሩት የህይወት አድን ሰራተኞች በተደጋጋሚ በሚፈጸም የአየር ድብደባ መካከል እና በግብዓት እጥረት ውስጥ ሆነው በአስቸጋሪ ሁኔታ መካከል ህይወታቸውን ለማትረፍ እየሰሩ ነው ሲሉ አስታውቋል። የተወሰኑ ያልተገኙትም ሰዎች በፍርስራሽ ውስጥ ናቸው። በዚህም የተነሳ የሟቾች ቁጥር ይጨምራል የሚል ፍርሃትም እንዳለ አስታውቀዋል። ማክሰኞ ምሽት የእስራኤል ጠቅላይ ሚኒስትር ጽህፈት ቤት በሰጠው አጭር መግለጫ የአገሪቱ ጦር ከባድ ድብደባ እንዲፈጽም መታዘዙን የገለጸ ሲሆን ምክንያቶቹን ግን በግልጽ ይፋ አላደረገም። እስራኤል ግን ማክሰኞ ዕለት ሐማስ በጋዛ በሚገኙ የእስራኤል ወታደሮች ላይ ጥቃት በመክፈት በደማቁ የተሰመረውን ቀይ መስመር ጥሷል ብሏል። ሐማስ ወታደሮች ላይ ጥቃት በመፈጸም እንዲሁም የተሰዉ ታጋቾችን ለመመለስ የገባውን ስምምነት በመጣሱ በተደጋጋሚ ዋጋ ይከፍላል ሲሉም አስጠንቅቋል። የእስራኤል ጦር ባለሥልጣን ሐማስ ጥቃቱን የፈጸመው በተኩስ አቁም ስምምነቱ መሠረት በእስራኤል ጦር ቁጥጥር ስር በሚገኘው የጋዛ አካባቢ በቢጫው መስመር ምስራቃዊ ክፍል መሆኑን ተናግሯል። የእስራኤል መገናኛ ብዙሃን ማክሰኞ ከሰዓት በራፋህ የሚገኙ የእስራኤል ወታደሮች የጸረ ሚሳይልና ስናይፐር ጥቃት እንደደረሰባቸው ዘግቧል። የፍልስጤን ሚዲያዎችም በተመሳሳይ ሰዓት የእስራኤል ጦር ድብደባቸውን መፈጸማቸውን መጀመሩን ተናግሯል። ማክሰኞ ምሽት የእስራኤል ጦር ጥቃት ከፈጸሙ በኋላ የአይን ምስክሮች ጋዛ ከተማና ካንዮኒስ ጨምሮ የተለያዩ አካባቢዎች ከፍተኛ ፍንዳታ መሰማቱን ተናግሯል። ሐማስ ወታደሮቹን የእስራኤል ሰራዊት ላይ ጥቃት አለመፈጸሙ ገልጾ መግለጫውን ያወጣ ሲሆን የእስራኤል ጥቃትን አውግዟል። ክቡራን ተመልካቾች ለሰዓቱ የያዝናቸው ዘገባዎች እኚህ ሊመስሉ ነበር። ከቀሪ የሐረሪ ቴሌቪዥን መሰናዶች ጋር መልካም ቆይታ። ጤና ስጥልን።